ወጪ ቆጣቢ እንዲሁም ደግሞ ጸጉራችሁን ሳትጎዱ በራሳችሁ እንዴት አድርጋችሁ ጸጉራችሁን እንደምትተኩሱ ነው። እኔ እንግዲህ ለራሴ ነው የምተኩሰው ጸጉሬን እና የዛሬ ማሳያቸው የጸጉር አተኳኮስ ይሆናል። በጣም የምትወዱትና ምርጥ የጸጉር አተኳኮስ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩላለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ዛሬ ደግሞ ፀጉሬን ነው የምንተኩስ ማለት ነው። ፀጉሬን ትናንትና እንትን በማለስለሻ ማታ ላይ ትንሽ ያበጥረው ነበረ። አሁንም ትንሽ እያበጥረዋለሁ ማለት ነው። በዚህ ከዚህ በፊት አሳየቻችኋለሁ ይሄን ማበጠሪያ። በጣም ማበጠሪያ ነው ብረት ነው ይሄ እና ፀጉር ስታበጥሩ አይነጫጭም። በዛ ላይ ደግሞ እንደምታዩ በጣም ውጅ ውስጥ አዙን በጣም ምርጥ ነው። እዚ መተኮሻዬ በዚህ ነው የምተኩሰው እስከ 480 ነው እንትኑ። እኔ ግን 3 እስከ 80 አድርጌ ነው የምተኩስበት ማለት ነው። አሁን በዛ ትንሽ ላበጥሮ በነስተሽዋሪ ይሄኛው አበጥሮ ሲጨርስ እንዲሞቅልኝ ግን አሁን ተከፈተ ማለት ነው። እዚህ ጋር ለሙቀት ወይም ደሞ ለጸጉራችሁ እንትን የሚሆን ቅባት አለኝ ትንሽዬ እንትን ማለት ነው። ይሄ ለሁሉም ማለት ነው። እንዳይጨስባችሁ ብዙ ማብዛት የለባችሁም።

እዚህ ጋ አንድና ሁለት አለው። እኔ ግን ሁለተኛው ላይ ነው ያደረኩት ማለት ነው።

ደግሞ አሁን በደንብ አርጋችሁ ከስሩ ማለት ነው። የሆነ ተተኩሶ ውስጥ ደግሞ ቡፍ ሲል አያምርም።

እንደምታዩት እንግዲህ ቤተሰብ በዚህ መልኩ ፍለፊቴ ያው የግንባሬ ትንሽ እንደ መካከለኛውና እንደ ኋለኛው ረዥም አይደለም፣ አጫጭር ናቸው። ያው አዳዲስ የሚባሉ ፀጉሮችም ስላሉ እንግዲህ ሁሉንም ማለት ነው። በዚህ መልኩ በጣም ምርጥዬና በጣም የወደድኩት በተኮሻ ነው። ያውን የፀጉሪን ከተሰራውም ፀጉር ቤቴጅም ሆነ ተኩስም ራሴ በራሴ ነው የምሰራውም ሆነ ተኩሰውና ከሰባት ዓመት በፊት ሁኑኛል። እስከ ዛሬ እንግዲህ ራሴ ነኝ። ራሳችሁ ስትንከባከቡት ራሳችሁ ስትተኩሱ ስሰሩት ራሱ ከሰው ይልቅ የራሳችሁ ፍጅ ጸጉራችሁን ያፋፋዋል። እና እኔ እንግዲህ በዚህ መልኩ ተኩሼ ጨርሽ ያለሁኝ አያምርም። በጣም የሚያምረው ያው ለሰው ሰርቼ ባላቅም እንደዚህ ተኩስ ያጓደኝና አንዳንዴ የምታኩሳት ግን ሌላ ሰው ተኩሻ አላቅም። ግን ደግሞ ለራሴ አላንስም ማለት ነው። እና በዚህ መልኩ እንግዲህ ሁሉንም ተኩሽ ይጨርሻለ። ብዙ ጊዜ ደግሞ ጸጉሬን ምንድነው ከለሩ ቀለም ተቀብተሻሉ ለምትሉኝ ውጭ ቤተሰቦች ማለት ነው፣ ያው እኔ ቀለም ከአስር አመት በፊት ነበር የተቀባሁት ያው እሱ ደግሞ የለም ለቋል ማለት ነው። እና እየተቀባሁትኝ፣ ሚዚህ አይነት ትንሽ እንደዚሁ ቡኒ ነው፣ በጣም ብዛቱም ሳይኖረው በዚህ መልኩ ነበር ቀለሙ። ግን ይሄ ደግሞ ከታች ከሆነ ቡና እንዲሁም ደግሞ ከርገድ ሊና ስለምጠቀም የሱ ነው ማለት ነው። ፀጉሬ እንደዚህ ያለው በዛ ላይ ደግሞ የሆነ አሁን ቪዲዮ እየሰራሁበት ያለሁት ትንሽዬ በጣም ብርሃን ስላለው ያም ትንሽ አጋኖታል እንጂ ያናሃል። በጣም ቡኒ አይደለም ጥቁርም አይደለም መካከለኛ ነው ማለት ነው እና በዚህ መልኩ እንግዲህ ወዙ ራሱ እንዴት እንደሚያምር ተልባ ተቀብቼ ነበረ የታጠብኩት እና የተተኮስኩት ማለት ነው። በጣም ነው የሚያምረው። እንደዚህ አድርጋችሁ ጸጉራችሁን ተኩሱ እላለው ውዶችዬ። በቤታችሁ ብዙ ወጪ ሳታወጡ በራሳችሁ እንደዚህ አድርጋችሁ መተኮስ ትችላላችሁ። በጣም ነው የወደድኩት።